ሰላም ጤና ይስል እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የአውሮፓ ቻምፒየንስ ሊግ ያው የትናንትናና የዛሬ ጨዋታዎች ቀጥለው እየተከናወኑ ነው የሚገኙት። ትናንትና እየተጠበቁ ጨዋታዎች ነበሩ፣ እነዚህ ጨዋታዎች ተደርገዋል። በተለይ በሊቨርፑል ወቅታዊ ጉዳይ ላይ ሊቨርፑል መስመር ያስያዘበትን ድል አስመዝግቧል። ትናንትና ኢንተር ሚላንን አሸንፏል። ያው አሰልጣኝ አርነስሎት በዘንድሮ የቡድናቸው ሂደት ላይ ብዙ ጫናዎች እየተነሱባቸው ነው የሚገኙት። በተለይ የተጫዋቾችን አንድል በማድረግ እንደገና የቡድንን ውጤት ይዞ የማቆየት ለተጋጣሚ ደግሞ ጠንካራው ሊቨርፑል ከማቅረብ አንጻር የቡድኑን የመልበሻ ክፍል እንዴት እየተቆጣጠሩት ነው፣ የተጫዋቾችን ፍላጎት እንዴት አንድል እያደረጉ ነው ለሚለው ምላሽ የሚሆን በተወሰነ ምላሽ የሚሆን እድል ማስመዝገብ ችሏል። አሁንም ሊቨርፑል ከነብዙ ችግሮቹ ወደ ቀጣዮቹ ጨዋታዎች ይሸጋግራል ማለት ነው። አሰልጣኙ ትናንትና በጣም ሰፊ ዝርዝር ጉዳዮችን አንስቷል። በተለይ የዘንድሮ የውድድር ዓመት የሊቨርፑል አቋም፣ ሊቨርፑል ካለበት ወቅታዊ የሆነ ችግር እንዴት ሊወጣ እንደሚችልና የእያንዳንዱ ተጫዋች ሪስፖንሲቢሊቲም እንደሆነ አንስተዋል። በተለይ የመሐመድ ሳላህ ጉዳይ አንዱ የተነሳ ፖይንት ነበረ። መሐመድ ሳላህ ያው ከዚህ በፊት በነበሩ መግለጫዎቹ ሊቨርፑልን በይፋ የሊቨርፑልን ችግር የሊቨርፑልን የጓዳ ገመና ተናግሮ አያውቅም። ያው ትልልቅ ተጫዋቾችም ስለዚህ ጉዳይ እያነሱ ነበር ሀሳብ። በተለይ የቀድሞ የአርሰናል የፊት መስመር ተጫዋች የሆነው ቴሪ ኦንሪ ይሄን ነገር ተናግሯል። እኔ በባርሴሎናና በአርሰናል ከአርሰን ቬንገርና ከጋርዲዮላ ጋር ችግሩ ውስጥ ሳልገባ ቀርቻ አይደለም። ነገር ግን የሚወራና የማይወራ ነገር አለ። ሁሉም የክለብ ሚስጥር ለሁሉም ሚዲያዎች አይነገርም የሚል አስተያየት ሰጥቷል። ያው ማህመድ ሳላ በይፋ ሊቨርፑል ዲያርስረውኝ ማያንደር ደባስ ብሎ ነበርና ይሄ ደግሞ ከክለቡ ጋር ስላለው ችግር፣ ክለቡ ለሱ ስለሰጠው ቦታ ለእኔ እየሰጠኝ ያለው ክብር ተገቢውን ክብር አይደለም የሚል አስተያየት መስጠቱ አሰልጣኙ እንዴት ነው ተጫዋቾችን ኮንትሮል እያደረጉ ያሉት የሚለው አንድ ትልቅ ጥያቄ አስነስቶባቸው ነበር ትናንት ከክላረንስ ዶርፍ እና ሌሎች የቀድሞ ተጫዋቾች እንደነ ዳኒኤል ስተርጅ አይነት ተጫዋቾች ጋር ከጨዋታው በኋላ ቃለመጠይቅ ነበር እና ይሄ ቃለመጠይቅ ትኩረት ያደረገው አብዛኛውን በሜዳ ላይ ስለነበረው እንቅስቃሴ ብቻ ሳይሆን በተለይ ሊቨርፑል ተጫዋቾችን ሀንድል እያደረገ ያለበት መንገድ ከማህመድ ሳላህ ጋር የገቡት አለመግባባት ምን ያክል እየጎዳቸው እንዳለ ነበር ሰፊ ጥያቄ የጠየቋቸው እና ይህንን ጉዳይ በተመለከተ አርነስሎት እንዲህ ብለዋል። እኔ በእግር ኳስ ውስጥ ያው የሚመለሱ ጥያቄዎች እንዳሉ አምናለሁ። እነኚህን የሚመለሱ ጥያቄዎች በየጊዜያቸው ተገቢ በሆነ መንገድ እመልሳችኋለሁ። በተለይ የማህመድ ሳላ ወቅታዊ ጉዳይን በተመለከተ አሁን እዚህ ላይ ሆኜ የምናገረው ነገር አይኖርም የሚል አስተያየት ሰጥቷል። ግን ዴርዝ ፖሲቢሊቲ ፎር ፕሌየር ቱ ሪተርን ብለዋል። አንድ ተጫዋች የሆነ ነገር ከሰራ ያ ነገር ታይቶ ወደ ሜዳ ሊመለስ የሚችልበት እድል ይኖራል። ማህመድ ሳላን ሳይጠቅሱ ነው እንደዚህ ያሉት። እድል ሊኖር ይችላል የሚል አስተያየት ሰጥቷል። ከዛ ውጭ ግን በጣም ትልቁ ያነሱት ሀሳብ አንድ ተጫዋች አንድን ክለብ በተመለከተ እንደዚህ በይፋ የቡድን አባላቶቹን አጠቃላይ የቡድኑን ክብር በሚያሳጣ መንገድ እንደዚህ አይነት ግልጽ የሆነ አስተያየት መስጠት የለበትም፣ ለዚህም ነው ሁላችንም ሪያክት ያደረግነው ብሏል አሰልጣኙ። የክለቡ ማኔጅመንት ሪያክት ያደረገበት ዋነኛው ምክንያት መሐመድ ሳላ የተናገረው ነገር ትክክል ስላልነበረ ነው የሚል አስተያየት ሰጥቷል ያው ሰኞ ዕለት ማዕመር ሳላ ልምምድ ሰርቶ ነበር ከሊቨርፑል ጋር ነገር ግን ወዲያውኑ ከቡድኑ ጋር እንዳይቀጥል አድርገውታል አርነ ስሎት ለዚህ ነው ከትናንትናው ጨዋታ ውጭ ያደረጉት እሱም እንደማይጫወት ያውቋል ከትናንትናው ጨዋታ ውጭ ከመደረጉ በፊት ለቡድኑ ያን ቃለ መጠይቅ ከሰጠ በኋላ የማገልገል ዕድል እንደማይኖረው ገብቶታል ማዕመር ሳላ ምክንያቱም የተናገረው ነገር አሰልጣኙንም እንዲሁም በክለብ ውስጥ ያሉ ሰዎችን እንደሚያስከፋ ያውቀዋል። ስለዚህ የቡድኑ አባል እንደማይሆን በቀጣይ ወሳኝ ጨዋታዎች እንደማይቀጥል ግልጽ ነው። እሳቸው እንደው ከዚህ ጉዳይ ጋር በተያዘ በሚላን ከተመለከታችሁ መሐመድ ሳላህን እንዳላገኛችሁ ታውቃለሁ። በሚላን ያልነበረበት ዋነኛው ምክንያት መሐመድ ሳላህ የቡድኑ አባል እንዲሆን ስላልተፈለገ ነው የሚል አስተያየት ሰጥቷል። ከዚህ በተጨማሪ አርነስሎት በተለይ የትናንትናው የኢንተር ሚላኑ ድል ቡድኑን ወደ ተሻለ ደረጃ ለማምጣት በተለይም ደግሞ ከነበረበት ዝቅታ ለማውጣት በጣም ቤዚክ እንደሆነ አንስተዋል። እያንዳንዱ የጨዋታ ቀን በቡድን ደረጃ ከተመለከታችሁት የቡድን እንቅስቃሴ ጥራት ይፈልጋል። ሊቨርፑል በተለይ ከሚሄድበት ከሚያጠቃበት ከሚከላከልበትና የቡድን እንቅስቃሴን ግንባታ ከሚያስቀጥልበት እሳቤ አንጻር ሊቨርፑል ለተጋጣሚ ይሄ ዊክ ኦፖነንት ሆኖ እየቀረበ ነው። እየተቸገሩት በጣም የተደራጀ ከሚያጠቃበትና ከሚከላከልበት እሳቤ አንጻር ማክሲመም ሌቭል ኦፍ ኤፈርት የሚጠቀም የነበረው ሊቨርፑል የሚከላከልበትና የሚያጠቃበት እንቅስቃሴ ስስ ሆኖ ነበር እየተመለከተ ነው። ትናንትና በተለይ የቀኝ የተከላካይ መስመር ክፍል ጆ ጎሜዝን ተጠቅመዋል። ሮበርትሰን በግራ ከተጠቀሙ በኋላ ከነሱ ፊት የነበረው ግራቬንበህ የነበረው የጨዋታ አፈጻጸም በጣም ያደገ ነበረ። ትናንት ከርተን ጆንስና እንዲሁም ሲቦስ ላይን ሲያግዝ ፊት ላይ የሚገኘው ማካሊስተር እና ሁጎ ኢኪቲኬ እና አሌግዛንደር ኢሳቅንም እንዲሁ ሰፖርት ሲያደረጋቸው የነበረው ብቃት በጣም ጥሩ ነው። አብዛኛውን የሊቨርፑል ትልቁ ድክመት የሚባለው የነበረው ከአማካኝ ወደ አጥቄ የሚደረገው ሽግግር ጥራት ያለው ሽግግር የመሆን ችግር ነው። ክሬቲቪቲ የነበረው ሊቨርፑል ያን ክሬቲቪቲ አጥቶታል። ኢነርጂ የነበረው ሊቨርፑል ያን ኢነርጂ አጥቶታል። ከመስመር እየተነሳ የመስመር የማጥቃት እንቅስቃሴና ከመስመር የማጥቃት ጥራትን ይፈልግ የነበረው ሊቨርፑል ያን ከመስመር የማጥቃት ጥራትን አጥቶታል ሊቨርፑል ትናንት አራት አራት ሁለት በሆነ የጨዋታ ፎርሜሽን ነበር የገቡት። ያው በዚህ የጨዋታ ፎርሜሽን አብዛኛውን አርነስሎት የሚጠቀሙት አራት ሁለት ሶስት አንድም ይጠቀማሉ የዲያመንድ ቅርጽ። በተለይም ደግሞ የሪሲቪንግ አንግል ኦፕሽኖችን በማስፋት የቡድን ጓደኞቻቸው ነፃ የጨዋታ እንቅስቃሴን ከማሳደግና ነፃ የኳስ የመቀበያ ቀጠና ከማስፋት አንጻር የሚኖራቸው ሚና ይሄኛው የጨዋታ ታክቲክ የሚሰጠው አቅም ከፍተኛ ነው ብለው ያምናሉ አሰልጣኝ። አብዛኛውን እንቅስቃሴዎች የተሻለ ጥራት ያላቸው የሚሆነው የአንግል ኦፕሽኖች ሲኖሩ ነው ብለው የሚያምነው አሰልጣኝ ስለሆኑ አርነስሎት ትናንትና ኢንተር ሚላንን የገጠሙበት ኢነርጂ መፍትሄ የፈለገ መፍትሄን ሜዳ ላይ ያገኘ ሊቨርፑል ነው። ያው ሊቨርፑል ዘንድሮ ጥሩ ውጤት ላይ አይደለም የሚገኘው በተለይ ውጤት ይስተካከላል። ነገር ግን የቡድን ስነ ልቦናን እና የቡድንን የነበረውን ያን ጥንካሬ ያን አይበገሬውን ሊቨርፑል አምና የነበረውን በብዙ መንገድ የተሻለ የነበረውን ሊቨርፑል በተለይ በጣም ወሳኝ የሚባለው የድሬሲንግ ሩምን አስተሳሰብ መመለስ፣ ይህን ጥንካሬ አድርጎ መውሰድ እና በዚህ ውስጥ የቡድንን አጠቃላይ ግንባታ መስራት ይጠበቅባቸዋል። አሰልጣኝ እያንዳንዱ እንቅስቃሴ ከተመለከት ነው ጫና ውስጥ የሚገኙበት እንደሆነ ግልጽ ነው። ተጫዋቾች ለእሳቸው እንዴት መጫወት እንዳለባቸው እና ለእሳቸው መጫወታቸው ስራቸው እንደሆነ ማስረዳት ይጠበቅባቸዋል። አብዛኛውን ከቡድን ግንባታ ጋር በተያዘ አምና ሰፊ ቃለመጠይቆች ነበሩ። በአርነስሎት ለምሳሌ በአንድ ቃለ መጠይቅ ላይ የተመለከትኩት ምንድን ነው የሚሉት የሚያስጨንቃቸው፣ አሰልጣኙ ጠዋት በአዲስ የትሬኒንግ ቀን ከተጫዋቾቻቸው ጋር የሚነጋገሩበት ቋንቋ ነው የሚያስጨንቃቸው። ስለዚህ ከተጫዋቾቻቸው ጋር ሊግባቡበት ያልቻሉትን ነገር መፍታት ይኖርባቸዋል ማለት ነው። ያልፈቷቸው በጣም ብዙ ችግሮች ስላሉ እነዚህን ከተጫዋቾቻቸው ጋር ሊፈቷቸው የሚገባቸው ነገሮች ከፈቱ በኋላ የቡድን ግንባታ ሂደትን በተመለከተ የሚፈጠሩባቸውን እጥረቶች ያስተካክላሉ ማለት ነው። አሁን ላይ ያለው የሊቨርፑል አንዱ ትልቁ ችግር የኮሚኒኬሽን ችግር ነው። ከተጫዋቾች ጋር መግባባት መቻል አለባቸው። የአንድ አሰልጣኝ ትልቁ ኳሊቲ እሳቸውም አሁን እየተተቹበት የሚገኙት ወደ ሊቨርፑል የጨዋታ አሳቤ የሚያስገቡበት መንገድ በጣም ወሳኝ ነው። መሐመድ ሳላህ ትልቅ ተጫዋች ነው። ይህ ተጫዋች አሁን ላይ ባለው የቡድኑ እድገት የሚኖሩ አስተዋጽኦ ከፍተኛ ነው። በትናንትናው ጨዋታ ሊቨርፑል የጎደለው ነገር ምን እንደሆነ ይታይ ነበር። በተለይ ወደ መጨረሻዊ ሜዳ ክፍል ከገባ በኋላ ዊድዝ ያጣል የመሐመድ ሳላህ መኖር ለሊቨርፑል የሚሰጠውን ዊድዝ እናውቀዋለን። ስፋቱን ጠብቆ በሚኖረው እንቅስቃሴ ውስጥ ያ ስፋቱን ጠብቆ የሚኖረው እንቅስቃሴ ተጋጣሚን ጫና ውስጥ በመክተት ተጋጣሚ አጸፋዊ የሆነ አደገኛ ምላሽ እንዳይሰጥ ያደርገዋል። በእርግጥ መሐመድ ሳላህ ፕራይም መሐመድ ሳላህ የነበረው ሰዓት የሚያደርገው ነገርና አሁን ያለው መሐመድ ሳላህ ተመሳሳይ የሆነ ነገር ባያደርጉም በሊቨርፑል አሁን ባለው ደካማው ፖይንት ውስጥ ግን የሚጨምረው ነገር ይኖራል። ስለዚህ አሰልጣኝ አርነ ስሎት ተጫዋችን ሀንድል የሚያደርጉበት መንገድ ምክንያቱም ከቡድን አንዱ የግንባታ ፈተና ውስጥ ቡድን የሚሰራበትና ቡድኑን ሊሰሩ የሚችሉ ተጫዋቾች የሚያዙበት መንገድ ነው ወሳኙ። ስለዚህ ተጫዋቹን የሚይዙበት መንገድ መስተካከል አለበት ነው። ትናንት በጣም ደስተኛ አሰልጣኝ የነበሩ ቢሆንም፣ በሳቸው ደስታ ውስጥ ግን ሊቨርፑል የጎደለው ነገር እንደነበረ ይታወቃል። በደንብ ይታያል። ምስሉን አይቶ የጨዋታ እንቅስቃሴውን ተመልክቶ የሊቨርፑል የመጨረሻ የሜዳ ክፍል ጥራት የሊቨርፑል የሜዳ ክፍል የመጨረሻ የተሻለ እድገት እንደ መሐመድ ሳላህ አይነት ተጫዋቾችን ይፈልግ እንደነበረ ይታያል። በተለይ የእሳቸው የፖዚሽናል ፕሌይና የቦል ሰርኩሌሽን ላይ የሚያምኑ አሰልጣኝ እንደመሆናቸው ኮንትሮል የሚያደርጉት እንቅስቃሴም በሁለት ነገር ነው። ልክ እንደነ ሲፖስ ላይ አይነት ተጫዋቾች ሲሆኑ ኢንቴሊጀንት ይፈልጋሉ ይሄ ኢንቴሊጀንሱ በጣም ወሳኝ የሚባልና የጨዋታውን አጠቃላይ ኦኮፔሽን ወይም ደግሞ ኩክ ፓሲንግ የስትራክቸር ቢልድ አፕና የሚሏቸውን የሚያደርጉላቸው የሆኑና ከዛ በላይ ግን ትልቁ ምንድን ነው ስፔስ ኦኮፔሽን ነው። ቦታን እንዴት መሙላት የተከፈቱ ያሉ ቦታዎችን እንዴት ማስተካከል ይቻላል ለሚለው ደግሞ የነማምር ሰዓል አይነት ሚና በጣም ወሳኝ ነው። ከዛ ውጭ ይሄ ሴንትራል ኦቨርሎድ አሁን ሊቨርፑል ትናንት ኳሊቲ አለው። ነገር ግን የሴንትራል ኦቨርሎዱ አንዱ ትልቁ ችግር እየሆነበት የሚገኙ የሊቨርፑል ምንድን ነው ከተባለ እንደ መሐመድ ሳላህ አይነት ቨርሳቲሊቲ ላይ አቅም ያላቸው ተጫዋቾች በቡድኑ ውስጥ የሚኖራቸው ሚና መቀነስ ነው። አንደኛ ይሄ ተጫዋች አሁን በሚያጠቃበት እንቅስቃሴ ውስጥ ከተመለከታችሁት ተነጥሎ የሚያጠቃ ተጫዋች አለ። አብዛኛውን ጊዜ ይሄ ሰፖርቲንግ ሩል የሚፈጥርና የመጨረሻው የሜዳ ክፍል ላይ የሚኖረውን ኳሊቲ የሚያሳድግ ነው። ይሄ ማኔጅመንት አሁን ያለው የባህሪ ጉዳይ ቡድኑን የሚረብሽ ቢሆንም እንደ ትልቅ አሰልጣኝ ግን ተጫዋቹን እንደገና ሀንድል በማድረግና ኮንቪንስ አድርገው አሳምነው ወደ ቡድን ለማምጣት የሚደረገው ሂደት ላይ አሰልጣኙ ትልቅ የቤት ስራ ይኖርባቸዋል። ተጫዋቹ በዚህ አይነት ፍራስትሬሽን ውስጥ የገባበት አንዱ ምክንያት ከሊቨርፑል ጋር የሰራው ታሪክ በሊቨርፑል ቤት ውስጥ እሱ እንደ ትልቅ ተጫዋች ተደርጎ መታየት እንደነበረበትና በዚህ አስቸጋሪ ወቅትም የዚህ አስቸጋሪ ወቅት የመውጫ ቀዳዳ ተደርጎ ሊሳል እንደሚገባው በማመኑ ይህንን አሁን ሊቨርፑል እንዴት ነው ሃንድል ያደረገበት የሚለው አሰልጣኙ በራሱ አምና ከነበራቸው የኮሚኒኬሽን ስኪል አንጻር ዘንድሮ የኮሚኒኬሽን እስኪላቸው እንደዚህ አይነት ተጫዋቾችን ኮንቪንስ አድርገው የተሻለ ለቡድኑ እንዲጠቅም ከማድረግ አንጻር እጥረቶች እንደነበሩባቸው የሚያሳይ ነው። ስለዚህ በቡድኑ ውስጥ የማህመድ ሳላህ አለመኖር የማህመድ ሳላህን ሊቨርፑል ሊያገኘው የሚችለውን ነገር ያሳጠዋል። የተጫዋቾች ሴሌክሽን ላይ ምናልባት ከዝውውር ጋር በተያያዘ ኔ እንደተመለከትኩት የሊቨርፑል አንዱ ትልቁ ችግር የተጫዋቾች ሴሌክሽን እና የተጫዋቾች ግዢ ብክነት ነው። በዘንድሮ የውድድር ዓመት አላስፈላጊ የሚባሉ የተጫዋቾች ግዢዎች ተከናውኗል። ለምሳሌ አሌክዛንደር ኢሳቅ ትልቅ ተጫዋች ነው። በሊጉ በጣም የተሻለ ነገር ማድረግ ይችላል። ነገር ግን አሌክዛንደር ኢሳቅ በዚህ ሰዓት ለሊቨርፑል ወደ ሊቨርፑል መምጣት አለበት ወይ ለሚለው ትልቅ ጥያቄ መልስ ይፈልጋል። ምክንያቱም የሊቨርፑልን አጠቃላይ የጨዋታ ስትራክቸር ካበላሹ ዝውውሮች መካከል አንዱ የአሌክዛንደር ኢሳቅ ግዢ ነው። ተጫዋቾችን ሐንድል ማድረግ ተጫዋቾችን በሁሉም ውድድሮች ተመሳሳይ የሆነ የጨዋታ ኃላፊነት እንዲኖራቸው አድርጎ እነዚህን ተጫዋቾች አግባብቶ የተሻለ ውጤታማ የማድረግ ግዴታ ውስጥ ገብተዋል አርነ ስሎት። ስለዚህ የአሌክዛንደር ይስሐቅ መምጣት ለሊቨርፑል የሚሰጠው ነገር እንዳለ ሆኖ የሊቨርፑል ነባር ተጫዋቾች ልክ እንደነ ማህመድ ሳላህ አይነት ተጫዋቾች አመፅ እንዳያስነሱ ደግሞ እንዴት እነዚህን ተጫዋቾች ሃንድል ማድረግ አለብን ለሚለው ምላሽ የሰጠ አልነበረም። ከዝውሩ ጋር በተያዘ ዝውሩ ሲመጣ የምላሽ ይዞ መምጣት ነበረበት። ሁጎ ኢኪቲኬ፣ ኮዲ ጋክፖ፣ አሌክሳንደር ኢሳቅ፣ መሐመድ ሳላህ እነኚህ ያሉት ሊቨርፑል በዚህን ያክል ሁኔታ መቸገር የለበትም። ምክንያቱም ቶፕ ኳሊቲ ስትራይከሮች ናቸው። እነዚህ ስትራይከሮች የእነኚህን ስትራይከሮች ያለፉትን ሁለት ዓመታት የሊጉን የበላይነት ለመውሰድ የነበራቸውን ስኪል ከተመለከትን የትኛውን ቦታ ላይ ተቀያሪ ወንበር የሚቀመጡ አይደሉ። የትኛውን ቦታ ላይ እድል የማያገኙ ተጫዋቾች አሉ። ስለዚህ ለምንድን ነው ሊቨርፑል ውስጥ እድል ያጡት? ሊቨርፑል ውስጥ ለምንድን ነው ችግር ውስጥ የወደቁት? የተጫዋች የአጠቃቀም ችግር ስላለባቸው ነው። አሰልጣኝ ያልመሰሉት። ይህንን የተጫዋች የአጠቃቀም ችግር እና የተጫዋች የሃንድል ወይ ተጫዋቾችን የሚይዙበት ተጫዋቾችን ኮንቪንስ የሚያደርጉበት መንገድ ከአምናው ትንሽ ችግር ውስጥ የገቡ ይመስላሉ። ምክንያቱም ቅድም እንዳልኳቸው አምና የሚያስጨንቃቸው ጠዋት ትሬኒንግ ሜዳ ላይ እንዴት ተጫዋቾችን ማግባባት፣ እንዴት መነጋገር፣ ከነሱ ጋር እንዴት ማውራት እንዳለባቸውን የሚያስጨንቃቸው ዘንድሮ ይሄ እያስጨንቃቸው አይደለም ማለት ነው። አሰልጣኙ ዘንድሮ ሊቨርፑል ካለበት ችግር አንጻር ችግሩ ውስጥ እንዳይቆዩ የሚያደርጋቸው፣ ችግሩን ቶሎ ጥለው ወጥተው የተሻለ ተፎካካሪ እንዲሆኑ የሚያደርጋቸውን ቡድን የሚሰራላቸውን ተጫዋች ኮንቪንስ እያደረጉት አይደለም ማለት ነው። ምናልባት ከትናንትናው መግለጫ በኋላ ያቺ የሰጧት መግለጫ እንዲመለስ ሊያደርግ የሚችልበት ምልክት ይኖራል ተብሎ ይጠበቃል። ከአፍሪካ ዋንጫ በኋላ ያው የማህመድ ሳላህ እጣ ፈንታ ጥርም ስለሚኖር የጥር ተጫዋቾች የዙር መስኮትም ስለሚኖር ይቀጥላል አይቀጥልም የሚል ጥያቄ ይነሳል። ግን ማህመድ ሳላህ ምናልባት በሊቨርፑል ይቀጥላል ወደሚለው ነው የሚሄደው። 98 ከመቶ ያክሉ ያገኘሁት መረጃ ነው የሚያሳየው። ግን ሲቀጥል እንዴት ነው መቀጠል ያለበት? በምን መንገድ ነው መቀጠል ያለበት? ከአሰልጣኙ ጋር በምን መንገድ ነው መግባባትና ማውራት ያለበት? ከተጫዋች ጋር የሚያወሩበትን ቋንቋ ማስተካከል፣ ከተጫዋች ጋር ተጫዋችን አንድ የሚያደርጉበትን መንገድ ማስተካከል። ማህመድ ሳላህ ትልቅ ስህተት ሰርቷል። በዛ መንገድ ሊቨርፑልንና የሊቨርፑልን ስኳድ ማዋረድ አልነበረበትም ለእኔ ትልቅ ውርደት ነው ነው ያለው ቴሪ ኦንሪ። እንደ ኦንሪ ገለጻ ከሆነ በሊቨርፑል የነበረው ስኬት ትልቅ ስኬት ነው፣ ይሄ በሊቨርፑል የነበረውን ስኬት ባንዴ ነው ያጠፋው፣ ትክክል አይደለም ያደረገው ብሏል። በእርግጥም ማህመድ ሳላ ያደረገው ነገር ትክክል አይደለም፣ ግን አርነስሎትም ወደዚህ መንገድ እንዲሄዱ ገፍተውታል። ተጫዋቹን ኮንቪንስ ያደረጉበት መንገድ ኮንቪንስ አድርገው በቡድኑ ውስጥ ጨዋታ የማይጫወትበት ምክንያት እድል የማያገኝበት ምክንያት ምን እንደሆነ ያስረዱበት መንገድ የእሳቸው ደካማው ፓርት እንደሆነ ብዙዎቹ ይናገራሉ። እና ሊቨርፑል ትናንት ከነብዙ ችግሮች፣ ችግሮቹ በተለይ ከመሐመድ ሳላህ ጋር ካለው ችግር ያን ችግር ሳይፈታ ድል ማድረግ ችሏል። ይሄ ድል ወደየት ሊወስደው ይችላል? በተለይም ደግሞ የሊቨርፑልን አሁን ወቅታዊ ጉዳይ በተመለከተ እንዴት ሊያስተካክል ይችላል የሚለው ኤክስፔክት የሚደረግ ነው። የተከበራችሁ የፖድካስቱ ቤተሰቦች